ደግሞ ሁሉም ነገር የምትረሽበትም ነገር ማስረሻም ይመጣል። ሶስት ስትሆኑ ደግሞ ጫወታው ይጣፍጣል። እንደዛ ነው ልሻለሁ ልጄ። ሩታዬ እንኳን ደስ አለሽ። ከቤተሰቦችዋ ጋር ዛሬ ብቅ አለች። ምክር ቢጤም ጠብ ተደረገላት። አሁ እንዲያውም ቁንጥጫ ራሱ ያስፈልጋታል። ለራሷ መቆንጠጥ ነበረ። ለማንኛውም ውድ ቤተሰቦቼ ሩታዬ እንግዲህ ከቤተሰቦችዋ ጋር መጣች። በመቀጠል ደግሞ አይዞሽ ልጄ፣ አልጋ በአልጋ ትዳር አልጋ ባልጋ አይሆንም፣ የሚቆነጥጥም የሚዋጋም ነገር አለው። ስለዚህ ከዚህ በኋላ ደግሞ ልጅም ትወልጃለሽ። ሶስት ስትሆኑ ደግሞ ፍቅርም ይጣፍጣል ላለቻት ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ድናት ከበራቸ የቻናል የቤተሰቦች እንዴት ናችሁ? ልጅ ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናቷ ያልቅበት መጥተዋል ወይስ አልመጡም? ብትመጡም አልመጣም እኔ እውነቴ ነው የምላችሁ። መጥታችኋል ወይስ አልመጣችሁም? ዛሬም አይመጡም፣ ጋይስ አይመጡም። ፎቶ ብቻ ነው የተለጠፈልን ይመስለኛል። እንደዛ ነው ማለት ነው። ወይም ሊመጡም ይችላል አይታወቅም። እንግዲህ ሩታዬ ከቤተሰቦቿ ጋር ከእናት ከአባቷ ጋር ስለ ተገናኘች እኔ ደስ ብሎኛል። ሩታዬ እንኳን ደስ አለሽ። አዎ ትላንትና እንግዲህ አልተገናኘሁም ብዬ ነበረ። ስለዚህ አሁን ልገናኝ ወደ ቤተሰቦች ሰቦች እየሄድኩ ነው አለች። በዛ ላይ ደግሞ ካሜራማን እራስዋ ናት ማለት ነው። በፊት ለፊት ነው የያዘችው፣ ገባችው በሆነ ነገር ማለት ነው። እና ተመልካች ለካ አንድች ነገር አያመልጠም። ሩታ ትላንትና ለካ ከቤተሰብ ጋር አልተገናኘሁም ብለሽ ነበረ። ቪዲዮ መቼ ነው ሩታዬ የመቼ ነው ቪዲዮ? ወይኔ በላቸው፣ ወይኔ በላቸው። አንቺስ ምን እንበልሽ? አብርሃም አያልቅበት ሻብር አንቺ ምን እንበልሽ? እሱ ማውጡላት ቤተሰብ ሰውነቴ ነው ምለት አቶ ወይዘሪት አያልቅባት አሁን እንደዛ ነው የምንለሽ። እውነት ነው የምልሽ እና ውድ ቤተሰቦቼ እንግዲህ ምክር ለምክር ያው ጠብ ጠብ ተደርጎላታል። ሶስት ስትሆኑ ደግሞ ፍቅሩን ይጣፍጣል ጨዋታው ምናምን ተብላ እንግዲህ ምክር ተሰጥቷታል። በደንብ ተደርጎ ማለት ነው። አዎ ልጅ ሲኖር ደግሞ የበለጠ ልጅ ሲጫወት ምን ሲል ደስ ይላል ማለት ነው። ያለው ነገር እንግዲህ ውድ ቤተሰቦቼ አረብ ቤት ራሱ ስትሰሩ ልጅ ያለበት ቤት እና ልጅ የሌለበት ቤት አንድ ነው አይደለም። እኔ ልጆች ያሉበት ቤት ደስ ይለኛል። ልጅ የሌለበት ቤት በጣም ነው የሚያስጠላኝ ማለት ነው። ትልልቆች ሲሆኑ በተለይ አውዝ ቢላ ምንሁም የሆነ አለ አይደለ? ያስጠሉኛል። እኔ ህፃናቶች ቢኖሩበት ሲጫወቱ ሲያጠፉ ምናምን አይደስ ይለኛል። ለጽዳቱ ችግር የለብኝም ማለት ነው። ብዙ ሰው ግን አይፈልግም እንደዚህ አይነት ነገር፣ እኔ ግን ፈልጋለሁ። ከደረለቆቹ ወይኔ በላቸው ከነሱ በለጠም ያጠፋ ስለሌለ እና ሩታዬ፣ በሰላም ለመገላገል ያብቃሽ፣ ወልደሽ ለመሳም ያብቃሽ፣ ለማቀፍ ያብቃሽ ብላ እንግዲህ እየመረቀቻት ነበር። በዛ ላይ ደግሞ ወደ ውጪ ሊወጡ ነበረ። እንግዲህ እሷ ደግሞ ሰደት ብላ መጣች። ነው አልችልም። እውነት እንደ ነችና ዛሬ ነው ጭራሽ የምትሄጂው? ዛሬ ነው ወይ ምትሄጂው? አሁን ምንም አንለም። ያው ቅድም ከሜላትና ከእናቷ ጋር እንግዲህ ብቅ ብለው ነበር። አይታቸዋል እና ብዙ ነገር እያሉ ነበረ ማለት ነው። እኔም ምን እንደሆነ ራሱ አልገባኝም። ለራሱ የራሱ አልገባኝ እውነቴ ነው የምላቸው። ይሆናል አይደለ? ያልተጻፈ መጽሐፍ ነው የመሰለኝ ማለት ነው። በቃ አልገባኝም። ሊገባኝ አልቻለም ንግግራቸው ማነክቷቸው ነው። እናንተ ዩቱብ ሰፈር የተናካ ያለ ብዬ አላስብም። ቲክቶክ ሰፈርም የተናካ ብዬ ያለ አልመሰለኝ አላውቅም። እኛም ሄርሜላ፣ እኛ ዩቱበሮች ራሱ ሄርሜላ እና አብርሃም ላይ ነን፣ ፍጥጥ ያል ነው ማለት ነው። ወይም ደግሞ እናቤላ እና ብሩኬጋ ነን። ቲክቶከሮቹም ደግሞ እናቤላ እና ነግሩኪ ነሩታ ሄርሜላና አብርሃም ላይ ነው ፍጥጥ ያለው። ታዲያ አንዲ ነው እኔ ግራ ገባኝ እኮ ቤተሰብ ወይስ በውስጥ መስመር የምትሄዱ ልጆች አላችሁ። ነው በውስጥ መስመር የምትደርሱ አላችሁ መሰለኝ ሳስባችሁ ማለት ነው እውነቴ ነው ላችሁ። የምትደርሱ ካላችሁ ስርዓታችሁን የያዙ እናት ክብርናት አትነካኩ ማለት ነው። እና አዳዴ ደግሞ እናት ያው ወደ ሚዲያ ወጥታ መናገር የሌለባትን ነገር እንድትናገር አታድርጉ። እውነቴ ነው ላችሁ ጥሩ አይደለም ማለት ነው። እና ሊገባኝ አልቻለም ራሱ ከዛ ትቼ ወጣሁ። እስከ መጨረሻ አላየሁም፣ ብቻ ተናዳ እየተናገረች ስለነበረ ማለት ነው። ውድ ቤተሰቦቼ፣ ሩታዬ፣ እንግዲህ እንኳን ደህና መጣሽ ወደ ቡታጅራ፣ እንኳን ደህና መጣሽ። አዎ፣ ዛሬ ነው እንግዲህ። ወደ ቤተሰቦቼ፣ የት ነበርሽ? እስከዛሬ ድረስ የሄድሽ ቀን፣ ማነው የተቀበለሽ? ማነው የተቀበለሽ? ችግር የለብኝም ማደርግ የተባልሽ እኮ ነው የምታደርጊው። እኔ ውድ እና ሩታዬ ዛሬ በመጣችበት ፎቶ ራሱ በለጠፈችው ፎቶ እውነቴ ነው የምላችሁ ውድ ቤተሰቦቼ እስከ ፌስቡክ ላይ ተወስደዋል ማለት ነው። ሩታ የለጠፈችው ፎቶ ምን አይነት እንዴት ምን ምን ምን በቃ ስድብ ስድብ ትጠላላችሁ። ብቻ በብዛት ግን እውነት ለመናገር ፌስቡክ ላይ እንትን እያሏት ነበር። የወሰደው ሌላ ሰው ነው በነገራችን ላይ ሩታ እንዳመስላችሁም ደግሞ በእነሱ አካል አይደለም ሌላ ሰው ነው። ዝም ብለው እንደኛው ተከታዩ እንደኛ በጎቹ ይወስዳሉ ማለት ነው ከዛ ትልልቅ ያላቸው እዛ ሲፖስት እና ኮሜንት ስር እውነት ለመናገር ስድብ የለበትም። ፈጣሪ ቀልብ ይስጥሽ፣ በሰላም ተገላገይ፣ በሰላም ሁለት ያደርገሽ። በቃ ይሄ ነው። ሌላ ነገር ንትርክ የለም። ፈጣሪ ቀልብ ይስጥሽ። ሩታ የምንሆና ነው ዛሬ፣ ቀልቤ ይስጥሽ በሰላም ይገላግልሽ ከማለት ውጭ ሌላ መጥፎ ነገር እኔ አላየሁም። የኢትዮ ሰፈሩ ግን ይብሳል ማለት ነው፣ ይብሳል። አዎ እንዴ፣ አብርሃም ከዚች ሴት ጋር ሲመጣ ባለ ትዳር ነው፣ ሚስቱ እያለች ከሌላ ሴት ጋር ሲመጣ፣ አልሐምዱሊላህ ሙስሊም ያደረገኝ ጌታ እግዚአብሔር ይመስገን ክርስቲያን ያደረገኝ ጌታ አላላችሁም እኮ፣ አላላችሁም። ይሄ ሲመጣ ደግሞ እንደዚያ አላችሁ ማለት ነው። እኔ ምንም ልል አልችልም። እሷ ደግሞ መልስ የሰጠችው እንግዲህ ለእነ ቆርጦ ቅጥል ነው። ያው እርጉዝ አይደለችም ሲሏት ይመስለኛል የሰጠችው ለሌላ ነገር ነገር አይመስለኝም። እኔ እናንተ ግን እንደዛ እያላችሁ ነበረ። የተናደዳችሁብኝም አላችሁ። ምንድን ነው የሚያናድደው? እኔ እኮ ምንም አላልኩም። እሷ እኮ የተሰጠችው መልስ ነው የሰጠችው ለእርጉዝ አይደለችም ለሚሉት እንጂ ለሌላ ነገር አይደለም። ስለዚህ እኔ ምን ማድረግ አለብኝ ነው? ኧረ በህግ አምላክ! እንዴ እውነቴን ነው የምላችሁ እናሩታዬ እንጠብቅሻለን እንግዲህ ዛሬ እንዳየንሽ ፎቶዎች ላይ በደንብ ደርሰሻል መውለጃሽም ደርሰዋል በሰላም ይገላግልሽ ነው የሚለው ክፉ ነገር ከማሰብ ደግሞ ጥሩ ነገር ማሰብ ይሻላል የሰው ልጅ ቢበድላቸው ራሱ መጥፎ ነገር አታስቡበት ጥሩ ነገር እንጂ ማለት ነው ውድ ቤተሰቦቼ ስለዚህ ምንም ቅር የሚያስብላኝ እኔ ቅር አላስባላኝም መምጣት ዋኔ ሸፍኝ ቪዲዮ ሰራሁባት ያ ደግሞ ተመልካች ምናክላዛ እንዳደረጋት እኔ ተረጅች ያለው ተመልካች ሆን ለሰው ነው ወይ ብላ የምታደርገው የምትሉ ልጆች ደግሞ ለሰው ብሎ አይደለም ማንም ሰው ለሰው ብሎ አይደለም የሚኖረው አደለ ለሰው ብሎ አይደለም የሚያደርገው ግን አንዳንዴ ደግሞ የሆነ የሚያስገድዳችሁ ነገር አለ የሚያበሳጫችሁ የሚያናድዳችሁ ነገር ካለ ደግሞ ታደርጉታላችሁ እውነቴን ነው የምላችሁ እና ይሄ ደግሞ ራሱ የማደርገው ነገር ነው አንዳንዴ ስናደድ በቃ መወሰን የሌለብኝ ነገር ወይም ደግሞ መናገር የሌለብኝ ነገር ልናገር ይችላለሁ ላደርግም ይችላለሁ ይሄ የታወቀ ነው ማለት ነው ውድ ቤተሰቦቼ እና ለዛ ለዛም ሊሆን ይችላል ብዙዎቻቸውም ደግሞ እናንተ እነሳምሪ ራሱ ማለት ነው እነሳምሪ ጋር እንምጣ አዎ እነሳምሪ ማለት ነው ሳምሪ እና ፋኒ ምንድነው ያደረገው ከዚህ በፊት እርጉዝ ነበረች። ሆዷ እኮ በሆነ ነገር እንደዚህ ቅርጽ አውጥተው ሆዷ ላይ ለጥፈውት፣ ከዛ ቅርጽ አውጥተው ሆዷ እኮ ይታያል፣ አይተነዋል እኮ። እንደውም ከአስፈላጊ ከሆነ ላመጣው ይችላለሁ፣ ገብቼ ቤታቸው ፈትሼ። እና ቅርጽ አውጥተው ምን ብለው የሆነ ነገር አስቀምጠውበት እኮ፣ የሆነ ጭቃ ነገር ነው፣ የሆነ ብቻ ጀሶ ነገር የሆነ አላውቅም፣ ግን ቅርጽ አውጥተው ሆዷን ወስደውታል ማለት ነው። በዛ ላይ ደግሞ ሹራብ ለብሳ ወይ ቦዲ ለብሳ አይደለም፣ ዝም ብላ ራቆቷ ነበረች። ልክ እንደሩታ ነበረ ሆዷ እንደዚህ ከዛ በኋላ ቅርጽ አውጥተው በዛ ነገር አንስተው ለትዝታ ነው ለምንድ ነው ብለው ያስቀመጡትና እንደዛ እንደዛ ይሄ ነገር እኔ አይቻለሁም ማለት ነው። እና በሌሎቻቸውም ነበረ። ስለዚህ እሱ አዲስ አይደለም ለማለት ነው እሱ ይመስለኛል። የምሬ ነው ምላቸው ንልድ ቅጥጥል ብላ ነው እርግጠኛ ነኝ። ይሄ ያደረገችው እንጂ እንደዚህ የምታደርግ ሴት አልነበረች ብላችኋለሁ። እና ተረድዋት በቃ ው የቀን ጎዶላ አላደላ አንዳንድ የኮ ትሳሳት አላችሁ ያለኮ ነው በይ። ምን ይደረግ ብላችኋል። ምንም ማድረግ አይቻልም። እኔ አሁን ደስ ብሎኛል። እንኳንም ያንን ፎቶ ቪዲዮ አልሰራሽ ሲሆን ዳይ እንኳን ፎቶ ብቻ ሆኖ ቀረ። ከዚያ የበለጠ ደግሞ ችግር ይፈጠር ነበረ ማለት ነው እና ከቤተሰቦች ጋር የመጣሽበትን ቪዲዮ እንኳን ፖስተር ሽልድን እኔ ውድ ነገር እና እናንተም ደግሞ ብዙ ምንድና ትበሉ ማለት ነው። ለነ ቆርጦ ቅጠል ነው መልስ የሰጠችው ግን አብርሃም እና ያችኝት ውስጥ ቀሩ ወይስ እንዴት ነው ነገሩ? አልገባኝም። እና ታዋልቅበት ደግሞ አርፈ ቁጭ በልሺ። አሁን አርፋ ቁጭ በልና ትዳርህን ምር። እውነት ለመናገር የሚስት ቤተሰብ የሚያከብርህ ራስህን ስታከብር ነው፣ ማለት ሰው ሲያከብርህ ነው፣ ራስህን ሰብስባ ስትኖር ነው። ይሄ ዱቄት የመሰለ አመዳም የመሰለ ድራማ፣ ጭቅጭቅ፣ የበዛበት ንትርክ የበዛበት ዝሙት የመሰለ የበዛበት ነገር አታምጣብን አ ልክ አሁን በቃ። አብርሃምም ከቤተሰቦቹ ጋር ይመጣል፣ ታያላችሁ። ሩታዬ ቀጣዩ ከነጋሽዬ ጋር ትመጣለች። ምን አለች በል፣ ታያላችሁ። እውነቴ ነው ምላችሁ እና ከነጋሽዬ ጋር ትመጣለች። አሁን ዛሬ ከነ ማዘርዋ ና አባቷ አልመጣችን። ቀጣይ ደግሞ ከነጋሽዬ እና ማዘራቸው ከአብርሃም ማዘር ጋር ትመጣለች ማለት ነው። ጠብቁ። አሁ ምን አለች? ይበሉኝ ና ግን እኮ ከተገናኛችሁ እኮ ቆይቷል ሩታዬ ጭ እውነቴ ነው የምልሽ እንደ እንደ ሩታዬ አንዳንዴ እኮ በቃ ከተገናኛችሁ ቆየ። የተቀበለቻችሁ እናትሽ ከዚህ በፊት እንዴ ከዛ በኋላ ዛሬ ደግሞ ሌላ አዲስ ቪዲዮ ሰራ። ቤት ደግሞ ትልልቆቹም ያውቁበታል። ወይኔ ይበላቸው። እኛ ነን እኮ የማናውቀው ምንም ነገር ምንም ነገር የማናውቀው እኛ ነን። እውነቴ ነው የምላችሁ እኛ ራሳችን ነን። እናንተ እኮ ሁሉም ነገር የገባችሁ ስማርቶች ናችሁ። እኛስ? እሺ በቃ አብርሃም፣ ሩታ ዛሬ ነው የተገናኘችው ከቤተሰቦችዋ ጋር። አዎ በቃ እኔ ብያለሁ፣ ብያለሁ። ዛሬ ነው የተገናኙት፣ አልተገናኘችም፣ አይተዋወቁም ከዚህ በፊት። ጣይም ሰምታችኋል። ለማንኛውም ውድ ቤተሰብ ሰላም ሁኑ ልኝ